ተከሰ ፓስታችን በስሏል። እንደምታዩት ፓስታችን በስለዋል። ስለዚህ አሁን ወደ ሽንኩርት ማቆላላት እንሄዳለን ማለት ነው። ይህንን ደግሞ አጥነፍፋለሁ ማለት ነው። እና ሽንኩርት ዛሬ እንግዲህ በጧ ተነስቼ ቡና አፈላልተን ምናምን አማቴ አድረው ነበር እና ኔ ጋር የሰሄድ እናት ነበሩ ከኔ ጋር ከዚያም ቡና ፈተን ምናምን ጠጥተን፣ ያው እኔ ቶሎ ጥጆቹን ፈትቼ እያበላው ስለነበረ ገና ሰሄድ መቶልኝ ወደ ቤት ተመለስኩኝ ማለት ነው። አሁን እቃ እናነሳሳለን እናጸዳዳለን ማለት ነው። ቤታችን እንደምታውቁት የእብድ ቤት መስሎ ንላችኋለን። በቃ እናነሳሳና ቤታችን እናጸዳዳለን። ዛሬ ፎ አደርጋለሁ ቤቴን ማለት ነው። አብራችሁ ሆኑ ሀዋይ ብላይክ ሸር እያደረጋችሁ። አሁን ደግሞ እንደዚህ ቀየርኩት ማለት ነው። ያው እንደነገርኳችሁ ሁለት አይነት ከለር ነው ያለው የሁለ ጨርቅ ከማሰፋት በአንድ ዳብል ከለር ስለሆነ ያለው እንደዚህ ቀየርኩት ማለት ነው። ዛሬ በቀዩ አነጠፍኩት፣ ጠራረኩኝ። ለነገሩ ይሄ ንጣፍ ለገጠር ቤት አይሆንም ምናምን በቃ ጥንቃቄ ያስፈልጋል እላችኋለሁን። ቶሎ ነው የሚቆሽሸው። የዋጥቢው ስለነበር ያስቀመኩት አሁን ቀዝቃዛ ስለሆነ ውርጭ ስለሆነ ይሄ ፕላስቲኩ በጣም ነው ለብርድ የሚያጋለጣችሁ ማለት ነው። እግር በሽተኛ ነው የሚያደርገውና ለብርድ ስለሚስብ ለዛ ግዴታ እየናናጠፍኩበት አነጠፍኩበት እላችኋለሁ። ብቻ ትረት ነውም ገና አልቀየርኩም። እንግዲህ እንደዚህ አደረግ የአዱኒያ ቤት ይባላል ማለት ነው። እንግዲህ የአዱኒያ ቤት በዚህ መልኩ አነጣጠኩኝ። እንግዲህ ጓዳ እና መኝታ ክላስ ይቀረኛል። አብራችሁኝ ቆዩ ቤተሰብ እና ዛሬ ግርግዳ አጽድቼ አላቅም። እንግዲህ እና ግርግዳ ሲ በደንብ ላጽዳው። የመኝታ ክላሲ ያው ምን ብዬ ድንገራችሁ ከመጣሁኝ አጽድቼው አላቅም። አንድ አመት ሊሆን ነው የግርግዳውን ማለት ነው። ግርግዳውን ላረጋግፈው ምናምን ቢምቢ ምናምን ስለሚኖር ማለት ነው። አለጉል ያህልን አብረን እናጽዳ። ይሄ ብርድ ልብስ ብርድ ልብስ አይደለም፣ የአልጋ ልብስ ነው። እንትን አለው ማለት ነው። የትራስ ልብስ አለው እዚህ ኢትዮጵያ ነው የገዛት አንድ ሺ ምናምን ብር ማለት ነው። አንድ ሺ ምናምን ነው የገዛሁት ይሄ ማለት ነው። ግን ምርጥ ነው፣ ምርጥ ነው። የትራስ ልብስም አለው ዛሬ አልብሼ የትራስ ልብሱን አሳያችኋለሁ ማለት ነው። የትራስ ልብስም አለው ብቻ እናረጋግፍና እናረጋግፍ ላችኋለሁ አብራቸው ይሆነው ለማንኛውም ዛሬ የአልጋችንን ከታች ያለውን ክፍል እንደዚህ ፏ አድርጌ ያለሁ ማለት ነው። አጸዳዳሁት አይጥ ምናምን እንዳይረብሽ አበራ ሁና እንዳይኖሩ እንደዚህ እንግዲህ አነሳሳሁኝና ፎ አደረጉት። ይሄ መሳቢያ የራሱ መሳቢያ ነው እና ወይም እንደዚህ አድርጌ እያጸዳሁ ነው የሚገኘው። አፋቸውን ቆዩ። አልጋውን ወደ ላይ አቁሜ ከዛም በኋላ እያጸዳዳሁ ነው። ዛሬ ቤቴን ፏ አደርጋለሁ ማለት ነው አብራችን ቀያ ባይ እናም ያው ፊን ወደ ውጭ እያወጣሁት ነው ማለት ነው። በፊት ያሰራሁት አልጋው የዛ አይነት ነበረ ማች ነበረ ማለት ነው። ነገር ግን ጠበበ ማለት ነው። ቤቱ ሳይለካ ስለነበር የተሰራልኝ ሲጠብ ተቀየረላቸኋለሁ ለዛ ነው ሁለት አይነት የሆነው። የዛ አይነት ነበረ ቁምሳጥኑ ጋር ይሄ ማች ነው ማለት ነው። ነገር ግን አልጋው የተለየ የሆነ የሆነ በኮነዋልና አሁን እንግዲህ ልናጸዳ ስለሆነ እንትን እያልኩት ነው። ስለዚህ ቁልፍ ስላለ ቁልፉን እንደምታዝ ቆለፍኩኝ ማለት ነው። ስለዚህ ማንቀሳቀስ እችላለሁኝ አብሯቸው ነው። እናም ይሄን ከለር አሁን እቀይረዋለሁ ማለት ነው። ይሄን ከለር አስቀባዋለሁኝ እላችኋለሁኝ። ያው እንግዲህ አንዳንድ ጊዜ ያጋጥማል። እቃ ስትገዙ ቤታችሁን ምን ያህል ሜትር ነው ቤታችሁን ማወቅ አለባችሁ። እቃ ስታዙ ማለት ነው። እና እኔ ሰይድ ሲያዝ ስህተት ነው የሰራብኝ። የኔ ያሰራሁት እንትን ነበረው ማለት ነው። የቁርአን ማስቀመጫ ምናምን ነበረው ማለት ነው ከጎን ላይ እና ያ ሁሉ ሳይሆን ቀረ። ስለዚህ የሆነ ነገር ስታዙ በቤታችሁ ልካሰሩ ማለት ነው። የኔ መቶ በቃ ቁም ሳጥን እንኳን ሊያስገባ ምናምን በቃ ብቻውን እንትን ሆነ ማለት ነው። ጢቅ አርጎ ያዘው ማለት ነው። የግድብን ብታረጉት ምናምን ከዛ በቃ በጣም ትልቅ ነበር የተሰራው ማለት ነው። እና ስለዚህ ይሄን ቀየርኩኝ ማለት ነው። አለኩላህልን ያው እኔ በገዛሁበት ሰዓት ርካሽም ስለነበረ ሰውየው ወደ አሁኑ ተወደደና እቃ እቃ ተወደደ አለ ማለት ነው እና ወደ አሁኑ አስጨመረኝ ብር ማለት ነው። አለሞን ያለኩል ሀልን የዛሬው እንግዲህ ጽዳት ነን እንደምታውስ ጽዳት እያጸዳን ነው ቤታችን። አንዳንድ ጊዜ በቃ ሲደብራችሁ እንዳውም መዝናኛ ይሆናችኋል ማለት ነው ቤታችሁን ፏ እያረጋችሁ እያጸዳችሁ ና ያው እንትን ይሆናል ማለት ነው መዝናኛም ይሆናችኋል ማለት ነው። እውነቴ ነው ምላችሁ ሲደብራችሁ ምን ለስራ ምናምን አያስብልም ማለት ነው። እና ቤታችሁን ማጽዳትም ትልቅ ነገር ነው ሲደብረን ማለት ነው። አላኩን እኔ ይሄን ከረር ወድጆ ነበር ያዘዝኩት ማለት ነው። የቁም ሳጥኔም የእንትኑም አንድ አይነት እንደሆነልኝ ፈልጌ ነበረ። አልጋውማች አልመጣውም። መጣም ቢሆንም ይሁን ብለን ተውነው ላችኋለሁ። ይሄን ግን ቀለም እንደገና አስቀባዋለሁ ብያለሁ ቀለም ገዛና እንትን እለዋለሁ መልሼ እቀበዋለሁ፣ እላችኋለሁ። አባይቦች ዛሬ ጽዳትነን፣ እና ጽዳታችን እንደቀጠለ ነው ብላችኋለን። ን ሙሄም ሁለተኛ እቃ ሲገባላችሁ በስነ ስርዓት የሚቀበልላችሁ ሰው ሲያስገቡ ጓጓጭ እያረጉ እንዳይሰባበርባቸው ማድረግ አለባችሁ። ይ አሁን ይሄ መስታወሱ ተሰብሯ እንደምታዩት ሲመጣ ነው የተሰበረው ማለት ነው። ስለዚህ እቃችሁን ሲመጣ በስነ ስርዓት እንዲወርድላችሁ ማድረግ አለባችሁ። በቃ የችላ መምጣት የለበትም እቃ የችላ መሆን የለበትም ማለት ነው እና የውኔ ፈተሳት ነው ያሰራሁት ብያችኋለሁ። ማዘዝ የምፈልጉ ካላችሁ ማዘዝ ትችላላችሁ፣ እናሰራላችኋለን እና መኝታ ቤቴን እንደዛ አድርጌ ፏርጌ አጸዳዳውኝ። ዛሬ ሴትነት ተገኝቷል። ዛሬ ቤቴ ላይ ትኩረት እያደረግኩ ነው ያለሁት ማለት ነው። በዛውም ድብርት ይለቀኛል። ዝም ብሎ በቃ ድንግት ነው የሚደብረኝ። እና ብቻ አልሐምዱሊላህ ቤቴን እንደዚ ፏፏ አደረኩኝ። ሰው ያለውን ማመስገን ነው በሚለው እንግዲህ፣ ይሄ ኢትዮጵያ ምርት ነው ብያችኋለሁ። ይሄ እንትን የአልጋ ልብስ ያውድ ቢሆንም ማለት ነው። ሽምናምን ነው ትራስ ልብስና ይሄ ብቻ ነው ማለት ነው። ግን ወፍራው ነው ቢለበስ እራሱ ይለበሳል። የሚገርማችሁ እና ወድጀዋለሁ። ከወደዳችሁት ግዙት፣ ለቤተሰቦቻችሁም ሰፕሬዝ ማድረግ ትችላላችሁ። አብራችሁን ቆዩ፣ ስራችንን ገና አልጨረስንም። ሰብ ኖ ፓስታ ንቀቅል ፓስታ ንቀቅል። ውሃችን ፈልቷል ፈልቷል። ጨው ጨምረና ትንሽ ዘይት እናደርጋለን እንዳይጠባበቅብን ማለት ነው። ቢስሚላ ዘይት፣ አይዋ ዘይት ጠብ አደረግንበት ማለት ነው። እንደምታወት ሰብራችሁ ሆነው እና እንደምታወት፣ ይሄ ፓስታ ደግሞ ቆንጆ ፓስታ ነው። ግማሽ ኪሎ፣ አንድ ኪሎ ነው። መቶ ኪሎ፣ መቶ ግራም ማለቴ፣ መቶ ግራም መቶ ስልሳ ብር ነው የገዛሁት ማለት ነው። በጣም የምወደው ፓስታ፣ የተመቸ ፓስታ ቢኖር ያው ይሄ ፓስታ ነው። ግን የታሸገ አይደለም፣ ግን ቢሆን ወድጄዋለ ወድጄዋለሁ። ምን እሆናለሁ? እና ምላችኋለን። የሲስተር ልጅ እኔ ጋር መጥቷል። ቢስሚላሂ ራህማኑ ራሂም። የሲስተር ልጅ ስለመጣ ምሳ ልስራለት ብየለው ማለት ነው። ፓስታ ፓስታ ፓስታ እንደዚህ ታደርጉና እንግዲህ አ ፓስታችን ፓስታችን አብራችሁኑ ሀዋይ ቦቼ መቼም የኔ ድምጽ እኮ የኔ ድምጽ ማለት ነው፣ አለርጅክ እንዳይሆንባችሁ ምንድን ነው። አንቺ መተማላቀቀበነ ዘምበለሻ የሚሉኝ ብዙ ናቸው። ባይዘወይ ፓስታው እንዳይሰባበር ከፈለጋችሁ መቀ ውሀዋ ላይ እንደዛረጉትና እንደዚህ ስታደርጉት፣ እንዲህ እያደረጋችሁት በቃ ይጠጋል ማለት ነው። እየበሰለ እየበሰለ እንደምታዩት አብራችሁን ቆዩ። እና እንደምታዩት እያበሰልን ነው ማለት ነው። ፓስታችንን ሁሉንም ጨምረናል። ያኔ ያቅማችንን ማለት ነው። ዛሬ ምሳ ለእኔና ለእህቴ ልጅ ነው ማለት ነው። ግን እኔ ወንድሜ ነው የምለው። አብሮ አደጌ ነው። አብሮ አደጋችን ነው። እኛ ጋር ነው ያደገውና ያው ወንድሜ ነው። ወንድሜ ነው የምለው ማለት ነው። ያው የእህቴ ልጅ ነው። የምታውቁስ ቅር እንዳይላችሁ ብዬ ነው ማለት ነው። ነው ቤተሰብ። ፓስታችን በስለዋል፣ እንደምታዩት ፓስታችን በስለዋል። ስለዚህ አሁን ወደ ሽንኩርት ማቆላላት እንሄዳለን ማለት ነው። ይህንን ደግሞ አጠነፍፋለሁ ማለት ነው እና ሽንኩርቴንም እንደዚህ ከትፉ ያለው ሰይድ ገዝቶ ላይ መጥቷል። ሽንኩርት እንግዲህ ሰይድ አንዳንድ ሽንኩርት ተጠቀሚ ብሎ የነበር እኔ ግን ዲሀ ሲያገያኝ እንደ ሀብታም ነው አስተሳሰቡ ይባላል እና ብዛቱም ብዬ ልንገራችሁ። አልሙሂም ላጠነፍፍ ነው ዝጋ አብሯችሁ የሆኑ ማንኛውም እንደዚህ እንደምታዩት እና ፓስታችን ፓስታችን እንደዚህ አምሮበት ተውቦ መቷል ማለት ነው። ስለዚህ ውሃ አደርግበታለሁ። ላይ ወደርኩት ፓስታ ሳይድም የተመቸው ፓስታ ቢኖር ይሄ ፓስታ ነው እና እላችኋለሁ። በጣም ና የተመቸኝ የፓስታው አንደኛ ብርካቱ ማሻአላህ፣ ሁለተኛ ደግሞ በቃ እንትን ያለ ነው ማለት ነው በቃ በረከት ያለው ነው። እንቱን አይደለም አያያዝም ማለት ነው። እናም ጌስ ቦታን ሰላም ለማንኛውም ቶቶሎ እንዲሰራ ብዬ አለፍ አለፍ እያደረኩ ነው ማሳያቸው። እሱ ይሄ በዚህ መልክ እየበሰለች የምትገኙት ቴማቲም ሁሉ ነገር ከማምር ያለው ጨው ብቻ ነው። ማለት የማንሳት ቴማቲሜ በደንብ ይብሰልና ቴማቲሜ በደንብ ይብሰልና ከዛም በኋላ እንግዲህ እንትን ይባላል ማለት ነው። ይባላል፣ ይባላል። ቶሎ ቶሎ እየሰራሁ ስለሆነ ካሜራውን ተወት አርጌው አንዳንድ ጊዜ ወደ ስራ ያተኩራሉ ማለት ነው። እዛ ነው። ያው እንግዲህ መባያው ይህን ይመስላል። እና ቤተሰብ ዛሬ እንግዲህ በቆሎዬን ጅባት ብያለሁ ማለት ነው። እንግዲህ በቆሎዬን ጅባት ብያለሁኝ፣ እንደምታወስ ስብርብር አድርጎልኝ፣ ስብርብርብርብርብር አድርጎ እንደዚህ ፍጥፍጥፍጥ አድርጎ ጠበቀኝ። ጥጆቹን ላበላ እጀ ነበረ ማለት ነው። የቀረበው በቆሎ የለም። እንግዲህ በቆሎ ያላችሁ ለይቱብኝ። አንዱ ሰላሳ አምስት ብር ነው ላችኋለኝ። ብቻ ቲማቲም ያልቀረው ምን አልቀረው ም ብዬ ነገራችሁ። ቲማቲሙ ራሱ እንደዛ አድርጎ በለት ለት አድርጎብኝ ያገኘሁት በቅሎ እንደምታውዛ ፍጥፍጥ ፍጥፍጥ ፍጥ ግን ጥልጥል እንደዚህ ትብሩ ሻርጎ ስብርብር አድርጎ ጠበቀኝ። ቲማቲሞችን ሳይቀሩት ማለት ነው። ብቻ ምን አደርጋለሁ ምን አደርጋለሁ በቃ አላህ እንደዚህ ካለ በላ አይጠብቀ ነው የሚባለው። በቀሎ ምራሱ እንደምታዩት ቆይ ላሳያችሁ። እንደምታዩት ማለት ነው እንደዚህ እያደረገ በልቶት አገኘት በቃ፣ በያጥሩማ ይዞት ሲሮጡ ምናምን ታዩት። ይህ እዚሁ ቁጭ ብሎ ፈልፍሎ የበላው ነው። እንደዚህ እያደረገ እየነጨ እየፈለፈለ የበላው ነው። ምንም አማራጭ የለም። እነዚህ እንግዲህ እነዚህ አልፎ አልፎ የቀሩ አሉ። እነዚህን ሾሾች እንግዲህ ዝም ብዬ ጋጥጬ ለከብቶች አበላለሁ ማለት ነው። ቀደረ አላህ ነው በቃ። ወይ አንድ ሶስት ቀን አራት ቀን አምስት ቀን ቢበስል እበላለሁኝ እያልኩ ነበረ፣ ግን አልሆነ። ምላችኋለሁ፣ እንደዛ አደረገብኝ። ምን ነው ቲማቲሜ እንኳ በቀራ ሚመስ የለም። በቃ ሌላውን ከዚህ ገን ጥሎ ወስዶታል። ለምታት ገን ጥሎታል። ለምታውስ የለም። በቃ እና የዛሬው ቀን እንደዚህ ነው። ጥጅ ላበላ እጄን እንደዚህ ያደረገኝ ላችሁ ከብቶቹን እያበላሁ